አሰላሙ ዓለይኩም። ስሜ ኑሪያ ሙስጠፋ እባላለሁ። የልጄ ስም ሀጀራ ረዲት ትባላለች። ሀጀራ የስምንት ዓመት ልጅ ናት። እና ሀጀራ በስምንት 8 ዓመት ውስጥ አልሄደችም፣ አልተናገረችም ይ አልተገላበጠችም ዳዴም ብላ አታውቅም። አልሐምዱሊላህ ረቢል አለም ሽኩር። ሀጀራ ሲፒ ናት፣ በዚህም እንትን ማለት ነው። አልሐምዱሊላህ አላህ ሲፈጥራት ሙሉ አካል አላት። ግን ያንን አካሏን ግን አንድ ቀንም ተጠቅማበት አታቅም። ትሰማለች፣ የሰማችውን ምን እንደሆነ አታቅም። ታያለች፣ ያየችውን ምን እንደሆነ አታገናዝብም። እሳት ብሰጫት ማር ብሰጫት እሳትም ምን እንደሆነ አታቀው ማሩ ምን እንደሆነ አታቅም። ምንም የምትለየው ነገር የለም። ያንዳንዱ አካል አላ ስፋኖታላ አሟልቶ ሰጥቷታል። ያንን አካሏን ግን ለአንድ ቀንም ተጠቅማበት አታቅም። አልሐምዱሊላህ ረቢልአለሚ ሽኩር ያም ሆኖ አልሐምዱሊላህ በጣም በስቃይና በችግር ለብዙ ዓመታት ለስድስት ዓመት ከስድስት ወር የሚሆን በጣም በረሀብ በችግር በጣም በብዙ ደረጃ ነበረ ያሳለፍ ነው። እና ሀጀራ እዝነት ስትገባ ምክንያቱ እኔ ነበርኩኝ ማለት ነው። ያም ማለት ምን ማለት ነው? ሀጀራ የስድስት አመት ልጅ ሆነች እኔ የጡት ካንሰር ተከሰተብኝ ማለት ነው። ያ የጡት ካንሰር ሲከሰት ወላሂ አውቀው ነበረ። ገና ወቅቶ ሲጀመረኝ ማለት ነው። ነገር ግን ለመታከም ግን ምንም አይነት እድል አልነበረኝም። ያም ማለት ምን ማለት ነው? ሀጀራን የሚይዝልኝ ሰው ማንም ሰው ስላልነበረ ችዬም ለምሰጠው ሰው የለም። ለአንድ ቀን እንኳን የሚያበላልኝ ሰው ስለሌለ ማለት ነው። ያም እየሆነ እያደገ እየተባዛ ሲሄድ ለስምንት ወራት ውስጥ እያየሁት ነበር ያደገው ማለት ነው። ከዛ አልፎ ተርፎ በቀሊፈነዳ አካባቢ ላይ እሷም ታመመችብኝ። ችግሩ በጣም እየጠናባት ሲሄድ እየረሃባት እኔም በህመም ሆኜ እሷንም ማብላትም እንደ ድሮም ወጥቼ መግባትም ስለማልችል በጣም ከፍተኛ ችግር ላይ ነበር ያሳለፍ ነው። በዛ ምክንያት ሲጀር ጀመራት። ሲጀርም የጀመራት ያው እኔ ከታመምኩኝ በኋላ ነበረ። በዛው አጋጣሚ ሲጀር የጀመራት ሌሊት ስምንት ሰዓት ላይ ነበረ ከዛን ለአምስት ጊዜ እስከ ሌሊቱ አስር ሰዓት ድረስ በጣም አንቀጠቀጣት። ከዛ በቃ የጭንቀቴን ውስጥ አስገብቼ ያት ስተኛ እንቅልፍ ወሰዳት። አልሐምዱሊላህ ረቢል ዓለም ሽኩር። ከዛን ስትነሳ ይሄ አንድ ቀኙ እጄ ነዝሮኝ ነበረ ማለት ነው። እኔ በቃ እንደዚህ ያቅፍያት ስለተኛው የዛ ስሜት ነበር ይመሰለኝ። ነገር ግን እንደዛ አልነበረም የተከሰተው። የተከሰተው በቃም ከባድ ሁኔታ ነበረ። ሾክ አደረኩኝ። ከዛን እኔ ምንም ነገር የማውቀው ነገር የለም። አካሌ በሙሉ ደነዘዘ። ሆስፒታል ሲወስዱኝ በቃች የመጨረሻ ደረጃ ላይ ደርሳለች፣ እኛ እናስተናግዳትም ብለው፣ ግል ነበር የሄድኩት። ከዛ አስወጡኝ ምንም አይነት እርዳታ ሳይደረግልኝ ማለት ነው። ከዛ አልሐምዱሊላይ። እንትን ሄድኩኝ፣ ራስ ደስታ ሆስፒታል እዛም ሲሄድ ሙሉ ሰውነቴ ቀዝቅዞ ነበረ። በዛ ወንድሜ ከክፍለ ሀገር መጣና ሲያይ የጀናዛ ቅዝቃዜ ነበር ሰውነቴ ላይ እንትን የሚታየው ወደ 22 አካባቢ የግል ወሰደኝና በሽታዬ ምንም ነገር ሳይታወቅ በየቀኑ የተለያየ መድኃኒት እየተሰጠኝ እስከ ሰባት ቀን ድረስ ምንም ራሴን አላቅም ነበረ። ዶክተር ነበር የሚያገላብጠኝ። በዛውም አጋጣሚ ግን ያው ልጄም እኔን ስታጣ በሁለት ቀን ውስጥ በቃ ቢጫ ሆነችና በጣም ራሷን ሳተች። ከዛ ደንግጠው አማኑኤል ሆስፒታል ሲወስዷት በዛው የካቲት ሆስፒታል ሪፈር አደረጓት አማኑኤሎች። እዛ ለ15 ቀን ምንም አይነት ምግብ ሳትበላ በግልኮስ ብቻ ራሷን ማታቅም ነበረ። ሲጀርም በተከታታይ ነበር እንትን የሚላት ቤተሰቦቼ በጣም የተሰቃዩበት ሰዓት ነበረ። እኔ አንድ ሆስፒታል ልጅ አንድ ሆስፒታል ልጅ፣ እናቷን አታገኝም፣ እናት ልጇን አታገኝም። በጣም ከባድ በጣም ከባድ የሆነ ፈተና ላይ ነበር። በዛውም አጋጣሚ ያ መድኃኒት ደግሞ የበለጠ የጡቱን ካንሰር እንዲፈነዳ ያደረገው ማለት ነው። ምንም እንትን ያላለ መድኃኒት ነበረ እየወሰድኩኝ ነበረው። ያው በሽታ አልታወቀም። ሙሉ ሰውነቴ አብጧል። ምንም እንደሆነ ዶክተሮቹ እራሳቸው ሊያውቁት አልቻሉም። ከዛን የጡት የመፈንዳት ደግሞ እንትን ሲባል በቃ በጣም ከፍተኛ ሁኔታ ላይ ነበርኩ። ከዛን ራሴን ማወቅ ስጀምር ስምንተኛው ቀን ላይ ልጄ በህልም መጣችና ልጄን ስጡኝ ብዬ ዶክተሮቹን እንትን ሰረብሻቸው ጊዜ ከዛን ዶክተሮቹ አይ አንቺ ያለሽበት ኬዝ በጣም ከባድ ነው፣ እዚህ ሆስፒታል ውስጥ ካለባቸው ኬዝ በሙሉ የአንቺ የተለየ ነው። ህክምናሽ አላለቀም፣ መውጣት አትችይም አሉኝ በሰዓቱ ደግሞ ኮረና ነበረ። በዚህ ሰዓት ከወጣሽ መመለስም አትችይም ህክምናውንም ማግኘት አትችይም አሉ እና በዛ ሰዓት ልጅ ሆስፒታል መሆኗን ራሱ ምንም የማውቀው ነገር የለም። ድምጿንም ሰምቼ አላውቅም። ትሙትም ትኖርም ምንም የማውቀው ነገር አልነበረም አልሐምዱሊላ አስራ ሁለት ቀን ሲሞላኝ በቃ ሳላገግምም በቃ አስቸገርኳቸው ካልወጣው ብዬ ማለት ነው። ከዛ ከዛ ከወጣው በኋላ ወንድም ቀጥታ ወደ ሆስፒታል የወሰደኝ እቤት ስገባ ሞታለች አለች ብላሽ ትደነግጫለሽ ብሎ ቀጥታ ሆስፒታል ነበር የወሰደኝ። እዛ ግን ስሄድ እንዳለች አልነበረች፣ በጣም ገርጥታ፣ በጣም ተኮሳቅሎ እና ፊቷ ሁሉ ተቀያይሮ ነበር ያገኘ። ግን በቃ አልሐምዱሊላህ ረቢል ዓለም ሽኩር አላህ የማው የሰፋ አላ ሁሉንም ታሪክን የሚቀል በዛ ሁኔታ ካለፍን በኋላ በቃ ከሆስፒታል ከወጣው በኋላ ልጄም ከወጣች በኋላ ቀጥታ ወደ ጡት ካንሰሩ ህክምና ነበር ሄድኩት። እዛ ሲሄድ በቃ በጣም ተሰራጭቷል እስከ ማጅራቴ ድረስ ተሰራጭቶ ወደ ሶስተኛ ደረጃ ካንሰርነት ተቀይሯል አሉኝ እና በቃ በአፋጣኝ መቆረጥና መሰራት አለበት አሉኝ። ምንም ነገር ስላልነበረኝ በሰዓቱ በቃ እሺ ብዬ ያ ነገር ተደረገ። ግን በጣም ከዛ በኋላ በጣም ትልቅ ፈተና ላይ ወደቅን። እኔም ልጅም ለሁለተኛ ጊዜ ሞትን አይታ ተመለሰች ኬሞ በምወስድበት ሰዓት ማለት ነው። ከዛ ያ ሁሉ አለፈና አልሐምዱሊላ ወደ ጨረር ሲሄድ በቃ ይታወሰኝ ያስቃዩ ነበረ የልጄ ማለት ነው። በቃ ማድረግ የምችለው ነገር ስለ እዝነት ከዚህ በፊት ሰማ ነበር፣ ግን አካባቢውን ግን አላቅም የሚፈልግልኝም ሰው አልነበረም። ከዛ በቃ የአንድ ጓደኛ የባለቤት ያለውን ነገር ነገርኩት። ከዛን እኔ በቃ አገኝልሻለሁ፣ ሙሉ አዲስ አበባንም ቢሆን አካልዬ እጠይቃለሁ አለ እና ሐቅም ይህ ሰውዬ ማፈላለግ ጀመረ። ከዛን ባቡል ካይርን አገኝና አግኝቼዋለሁ ነው ያለኝ። ከዛን ልጄን ጓደኛ ተሸክማ ባቡል ካይር ስንሄድ አይደለም፣ ይሄ እዝነት አይደለም አሉ። ከዛን አላህ ጀዛቸውን ይክፈላቸው የዘቡን ስልክ ቁጥር ሰጡኝና ቀጥታ አወራኋት። ከዛን መቶ አስራ ሰባተኛ ነሽ አለችኝ። ከዛን ያለውን ነገር በሙሉ ነገርኳት። ይዘሻት ና ያሉኝ ይዣት ከመጣ በኋላ አዩት። ግን እዚኛው ክፍለ ከተማ ስላልሆነች አሁን እሷን መቀባል አንችልም፣ ሰርቪስም መቶ አይወስዳትም አሉኝ። እኔም ልጄ መውጣት አለባት፣ ያለበለዚያ ለሁለተኛ ጊዜ ትሞተብኛለች። እኔ ጨረር ልወስድ ነው እና ንም ቢሆን አስቸግሬ አዝለዋት ያመላልሷታል አልኳቸው። ጀዛቸውን ይክፈላቸው፣ እሺ አሉኝ፣ ተቀበሉኝ። ግን እንደዛ አልነበረም ያደረጉልኝ፣ እስከ 18 ድረስ ሰርቪሱ እንዲመጣልኝ፣ ከዛ በኋላ ደግሞ ተሳፍሬ እንድመጣ ረዱኝ ማለት ነው። አላህ ጀዛቸውን ይክፈላቸው። ሀጁ በገባች በሶስተኛው ቀን ነው ጨረር መውሰድ የጀመርኩት ማለት ነው። ወላ አልሐምዱሊላህ፣ ረቢላለሚ ሽኩር ጨረር ሄጄ ተሰርቼ እስከምመጣ ድረስ ጠዋት ሶስት ሰዓት ከወጣው ማታ ስድስት ሰዓት ሰባት ሰዓት ነበረ ወረፋ ጠብቄ ተሰርቼ የምመጣው። የነበረው ያ ሁሉ ልጄ ልትተርፍ ምክንያት የሆናት እዝነት ነው ማለት ነው። በዛ ሰዓት እንግዲህ ማን ያበላታል? ማን ያጠጣታል? ምን ትሆናለች ብዬ ምንም ነገር አላስብም። አልሐምዱሊላህ ረቢ ላለም ለም እዝነት ድርጅት ውስጥ ስለገባችን ልጅ ያ ሁሉ ጭንቀቴ በሙሉ ተራገፈ። እኔም ልጄም ለመትረፍ ምክንያት የሆነ እዝነት ነው እንጂ። ወላሂ እዝነት ባይኖር ኖሮ ዛሬ እዚህ ፊት ለፊታችሁ እኔም ሆነ ልጄ አንገኝም ነበር። አልሐምዱላ ረቢለ ር አ ስታላ ምክንያት አድርጎ ይህን ድርጅት ሰጠኝ። ግን እዚህ ደስታ ላይ እያለን አሁን በጣም ያስጨነቀን ትልቅ ጉዳይ አለ። ልጄ ወደ ብርሃን ወጣለች። እኔ ወደ ብርሃን ወጥቻለሁ። እንደ ሰው ከሰው ጋር መገላገል ጀምሬያለሁ። እንደ ሰው ለቅሶ ይሄዳለሁ ደስታን እካፈላለሁ። አሁን ግን ያለንበት ከባድ ሁኔታ ነው ያለነው። የበኪራይ ቤት ነው። ኪራዩንም ደግሞ ልንወጣ ሁለት ወር ብቻ ነው የቀረን። እስከ ሰኔ ድረስ ነው የተፈራረም ነው። ያም ማለት ደግሞ ከአሁን በኋላ ልጆቻችን እስከ ሶስት ዓመት ነበረ የተዋዋል ነው ማለት ነው። ከሶስት አመት በኋላስ የት ነው የምንሄደው? እቺስ ልጅ የት ነው የምትገባው? እኔስ ብሆን ያንን ብርሃን መቼ ነው የማገኘው? ከዛ በኋላ መልሰን ከዚህ ብርሃን ወደ ጭለማ መግባት ማለት ነው። ያንን ደግሞ እኔም ሆነ ልጅ አንችለውም። ከባድ ነው፣ ወላሂ ከባድ ነው። እኔ በቤት ኪራይ እያለው እኔ ሰርቼ አላቀርብ አንድ አባቷ ብቻ ሰርቶ መልሶ ለቀለብ ለዳይፐር ለሁሉ ወጪዋ ይሄን ኒኢማ አይታ ደግሞ መልሳ ጨለማ ውስጥ መግባት በጣም ከባድ ነው። እህት ወንድሞቻችን፣ መንግስታት በሙሉ የአለም ህዝብ በሙሉ እዩን፣ እርዱን፣ መልሰን ጨለማ ላይ መግባት አንችልም ወላሂ፣ አይምሯችንም አይቀበለውም። ስለዚ፣ የእኛ ብርሃን እናንተ ናችሁ፣ የእኛ ድምፅ እናንተ ናችሁ። ድምጻችን ይሰማ መንግስትም ሆነ ግላዊም ሆነ ሁሉም የኛ የእኛ ድምፅ የእናንተ ድምፅ ነው። ድምጻችን ይሰማ ነገ ዛሬ ሳትሉ ፈርጁን ፈረጅ። ከአንድ አላህም ቢሆን እናንተ ምክንያት ናችሁ። አመሰግናለሁ።